ማማ፣ አቤት። ደህና ነዎት? ደህና ደህና። የኔ እናት መጥቼ ከጠየክዎት በኋላ እንዴት ነዎት? ቸግሮኛል። የሰጣችሁ ለምንም ለምንም ቢገኝ አለቀችብኝ። ተቸግሮኛል፣ ቤቴንም ተቸግሮታል። ምንም ማክማደ ስለሆነ የኔ እናት የሚያግዙት ሰው አለ? ግን በቀደም የመጣሁ ጊዜ አልጠየክዎትም ነበር። የሚበሉት ከምን ነው የሚያገኙት? ምንም ማገኘው የለኝ ያችን ነን በርበሬ፣ ያችን ነን አንዲት ኢስቸር ጀሪማኮን አስጥቻ ደሞ ሽንኩርት፣ ያችን ነን

ተክለ ሃይማኖት ማነት የሚባል አንድ ወንድም፣ እናቴ መርቁኝ ጸሎት ያደርጉልኝ፣ እኔም አንድ ልጅ ነኝ ብሎ አስር ሺህ ብር ልኮልዋታል። ተመስገን አባታለ፣ ተመስገን ተመስገን፣ ያቆይልኝ። አሜን፣ እናንተ

ጌታዬ፣ ደስ ይበልሽ። አሚን። እናት ዓለም አበባ ያርግሽ። አሚን።